ሰላም ሰላም ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አለፈዳችሁልኝ? አዳዲስ ሆናችሁ ላይክ ላይክም ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዛሬ በአዲስ ነገር መጥቻለሁ። ስራ ለምትፈልጉ ልጆች፣ በቅርቡ ላለ፣ በዚሁ ሳምንት ማለት ነው። ከጆርዳን ሆ ከተለያየ ሀገር ወደ ሀገር ቤት ለመግባት ፍላጎት ያላችሁ ልጆች አመሻሽታችሁ ወደ ዱባይ ብትሄዱ በጣም አሪፍ ነው። አሪፍ እድል ነው። በጣም ጥሩ ልጅ ነው። ምንድን ነው ማለት አትንከራተቱም። ቀጥታ ማዳም ቤት ነው የሚገቡት፣ እና እንደዚህ አይነት እድል ሲገኝ በጣም አሪፍ ነው። እኔ ራሱ ምን አለበት እንደዚህ አይነት እድል ኮንትራቴን ጨርሼ ባገኘው ነው ያልኩት። እና ሴትዮዋ ቤት ውስጥ አትውልም፣ ስራም የለም አሉ። ደሞዝ በአንድ ሺ አምስት መቶ በዱባይ ብር ማለት ነው ድርሃም ማለት ድርሃም ነው መሰለኝ የዱባይ ብር እና መስራት የምትፈልጉ ልጆች በጣም አሪፍ እድል ነው። እንደዚ አይነት አጋጣሚዎች ሲገኙ እዛም ዱባይ ውስጥም ያላችሁ ልጁን አናግሩትና የእሱን ስልክ ቁጥር እሰጣችኋለሁ። በጣም አሪፍ እድል ነው፣ ተጠቀሙበት። የትኛውም አረብ ሀገር ያላችሁ ማለት ነው። አመቻችሁ ማለት እንደሚመቻችሁ አድርጋችሁ ወደዛ ለመሄድ ሃሳቡ ካላችሁ ፍላጎቱ ካላችሁ ማለት ነው። ላለው አዳዲስ ሆናችሁ ደግሞ ላይክ ሰብስክራይብም እያደረጋችሁ፣ ምንድን ነው አንዳንዴ እንደዚህ በምናቀው ሰው የሚመጣ እድል አሪፍ ነው። ከዱባይ ማለቴ ከጆርዳን ወደ ዱባይ ለመሄድ ሃሳብ ያላችሁ ብዙ ልጆች አላችሁ። ምንድን ነው እሱ ማታቁት ሰው ነው። ለምሳሌ የማናቀው ሰው ጋር ፕሮሰስ ጀምረን ከሆነ ስራ ሳይዘጋጅ እንሄድና ሄደን እዛ እንንከራትታለን። ግን እንደዛ አይነት በአጣዳፊ ደግሞ ታማኝ ሰው ስራ የሚፈልግ ሰው ካለ ቀጥታ ማዳም ቤት ነው የሚገቡት። ማለት ቀጥታ ወደ ስራ ነው የምትገቡት። የሚባክን ጊዜ የለም ማለት ነው። እንደዛ አይነት እድል ስገኝ ተጠቀሙበት ጓደኞቼ። አሪፍ ነው ብዬ ነው የማስበው። እና እንግዲህ የዚች ማለት ይሄ ልጅ የማውቀው ልጅ ነውና፣ ደላላ ነው ልጁ በጣም ጎበዝ ነው። ኢትዮጵያ ውስጥም ያላችሁ ልጆች ለመሄድ ያሰባችሁ እንደዚህ ደላላ ምናምን ለተቸገራችሁ አናግሩት። በጣም አሪፍ ልጅ ነው፣ ታማኝ ነው። ምክንያቱም ስደት ላይ ዘመድ አለ፣ ብዙ እህቶች ስላሉት መጥፎ ነገር አያደርግም ማለት ነው። ምክንያቱም ልፋቱን ያውቃል፣ እያንዳንዱን ነገር ስለሚያውቅ መጥፎ ቦታ አያስገባም ለማለት ፈልጌ ነው። ስልክ ቁጥሩን አስቀምጥላቸዋለሁ ማለት ነው። ኧረ ወይን እናንተ ሙቀት መጥቷል፣ እና ይቅርታ ጎረሮ ወይንም ደግሞ ያዝ ያዝ እያደረገኝ ነው፣ መሀል መሀል ላይ ይቅርታ አድርጉልኝ ጓደኞቼ። ምን ለማለት ፈልጌ ነው፣ ልጁ ያው ታማኝ ነው፣ አናግሩት። ኢትዮጵያ ያላችሁ በተለይ መሄድ እንደዚህ ፍላጎት ካላችሁ ለአጠቃላይ ለመረጃውም ለሁሉ ነገር ይጠቅማቸዋል መጠየቁ ማለት ነው። ስልክ ቁጥሩን ፊት ለፊት ላይ አስቀምጥላቸዋለሁ ማለት ነው። እየደወላችሁ አናግሩት እላለሁ። ዱባይ በቅርቡ በዚህ ሳምንት ውስጥ ነው ሴትዮ የምትፈልገው ያለኝ ማለት ነው። ቋንቋ የምትችሉ ይቅርታ፣ ቋንቋ የምትችሉ አላልኩም፣ ቋንቋ ምትችሉ ማለት ነው። አረበኛ የምትችሉ በደንብ ያ በደንብም ባይሆን ግዴታ መግባባት የምትችሉ ነው የምትፈለጉት ማለት ነው። እንግዲህ መልካም እድል እንግዲህ ለምትሄዱት፣ ስልክ ቁጥሩን ከልጁ ጋር አውርታችሁ ያለውን ነገር መነጋገር ትችላላችሁ፣ ከነሱ ጋር ማለት ነው። በአጋጣሚ ሲነግረኝ ነው እንደዛ ብሎኝ፣ ምታቂ ልጆች አሉ ወይ እንደዚህ ስራ በቅርቡ ሚሳፈሩ ወይም ወደ ዱባይ ሄዶ መስራት የሚፈልጉ ቋንቋ ሚችሉ ብሎ ሲያናግረኝ ነው ይህ ሀሳብ መጣልኝ፣ ማለት ነው ለመስራት ቪዲዮ ቢሰራ እንደዚህ አይነት እድል የሚጠቀሙ ልጆች ይኖራሉ ብዬ ስላሰብኩኝ ነው ወደ እናንተ ያመጣሁት ማለት ነው። እንደሚጠቅማችሁ ተስፋ አድርጋለሁኝ፣ ጓደኞቼ። እንግዲህ መልካም እድል ስልክ ቁጥሩን አስቀምጣለሁ ደውላችሁ አናግሩ። ከልጁ ጋር አውሩት። በተለይ ኢትዮጵያ ያላችሁ ከሱ ጋር ተነጋገሩት። ኮሚሽንም የሚያስከፍል ምን ያህል እንደሚያስከፍል እንግዲህ ጠይቁት፣ ማለት ነው። እህቶቼ ወዳችኋለሁ። አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሼር አድርጉ ለሚፈልጉ ልጆች ማለት ነው። የሚፈልጉ አሉ ከዚህ አንዳንድ እዚህ ሆኖ ቁጭ ብሎ እዚህ መቀጠል የከበዳቸውና የት ሀገር ልሂድ ብለው የሚጨነቁ ልጆች አሉ በብዛት ሁላችንም ማለት ነው። ከዚህ ስንሄድ ደግሞ የት እንሂድ የተሻለ ሀገር የት እንሂድ ብለን ያው ያሳስበናል። እና ላለው ጓደኞቼ በያላችሁበት ሰላም ሁኑልኝ። ቻው።